ያበጠው ፈነዳ። ዲያቆን ሄኖክ ዝምታውን ሰበረም። እባጭ የሆነ ፍኖተ ጽድቅና በማርያም የቀለዱት ጳጳስ ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበት በት ብሎ ነበር። ድንግል ማርያምን የሚጠሉ ሰዎች መናፍቃን ናቸው። እመቤታችንን ማይወድ ሰይጣን ብቻ ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ርሰሊቃውን አባ ገብረ ኪዳን ስለ እመቤታችን ቤዛነት እንዲህ አሉ። ቤዛዊት ዓለም መባሏ ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛውናል። ለዚህ ነው ተስፋው የተባለች። አባቶቻችን ስለ እመቤታችን ቤዛነት እንዲህ ሲሉ መሰከሩ። ልብ በላቸው፣ ተከታተሉ። ክርስቲያኖች ድንግል ማርያምን ቤዛ የምንላት አንደኛ የአዳማቀስ ስለልለባት ሁለተኛ ድንግል ማርያምን ቤዛ የምንላት የቤዛ እናት ስለሆነች፣ የመድኃኒት መገኛ ስለሆነች። ሶስተኛ፣ ድንግል ማርያምን ቤዛ የምንላት የሕያዋን ካሳ የተፈጸመው በእርሷ በኩል ስለሆነ። መምህር ጳውሎስ መልስ ሰጠ። እኔ ለዓለም ሁሉ መድኃኒት ስሆን አንቺ ለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ሥር እሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። ፍኖተ ጽድቅ ኦርቶዶክስን አይወክልም። ፍኖተ ጽድቅ የተባለ የመናፍቃንና የተሃድሶ ሚዲያ እኛ ኦርቶዶክሲያን እንቃወማለን። እኛ ኦርቶዶክሲያንን ፈጽሞ አይወክለንም። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክስያን እንዴት ያላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብርና ትብብራችሁን አጋርናታችሁን ከወዲህ በማሳየት እንድት ጀምሩ በትህትና ነው የምንጠይቃችሁ። ይህ መረጃ እጅግ እጅግ እጅግ ጉልበት እንዲኖረው እንፈልጋለን። እባካችሁ ላይክ አድርጉ። ከ1200 በላይ ላይኮች ያስፈልጉታል። በትህትና ነው ጠይቃችሁ፣ ላይክ በማድረግ ጀምሩ። ወደ መረጃቸው በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድራስ ከኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት፣ ቅዱሳን እንደ የማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች ወደ መረጃችን ነው በቀጥታ የማምራው። ዛሬም እንግዲህ ሰበር የሆኑ አዳዲስ መረጃዎችን እየመጥቻለሁ። ክርስቶስ ተንሳአ ሙታን በአብይ ኃይል ወስልጣን ሀሰሩ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ከሆነ ፍስሐ ወሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦች ይህን መረጃ እንግዲህ ጉልበት እንዲኖረው እሻለሁኝ፣ ምክንያቱም ሰበር ነው እንግዲህ ወቅታዊም ነው። እዚህ ከዛ እንድንጀምር ወዳለሁ። በቅድሚያ ማርያምን የሚጠላ እርሱ መናፍቅ ነው። አንድ ሰው ይወላችሁ መመንፈቅ ሲጀምር መጀመሪያ ጸብ የሚከፍተው ከመቤታችን ጋር በቃ አንድ ሰው ላችሁ ከእመቤታችን ጋር ጸብ ከፈጠረ ወንድሜ እግዚአብሔር ይሁን በሉት። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እንዴ እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ነገረ ማርያም ዶግማዋ ነው የሚመራው ካለ መናፍቅ በደንብ አስተጋብታችሁ ንገሩት። እሺ በተለይ ይሄ የሚመራው ትውልድ አለ በተለይ ይሄ መጽሐፍ እንዴት ሆን እኛ አግኝቼዋለሁ። አንድ የምንፍቅና ውስጡ ጥርጥር እመቤታችን ሊሆን ጥርጥር ያለው ሰው ካለ ይህን መድኃኒት ስጡት። ልክ እንደ ኮሶ በጡጦ ያስወጣለታል። ይህን ትውልድ የሰሩ ገርላት ናቸው። ይህን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ሰማዕታት ከከፈሉት ዋጋ ቀጥሎ በቤተ ክርስቲያን ታሪክ ውስጥ ትልቅ ዋጋ የከፈሉ ሰማዕታት መጻሕፍቶቻችን ናቸው ኢትዮጵያ ጋር

ሊቅሊቅ ይተካል። የመጽሐፍ መምህር የመጽሐፍ መምህርን ይተካል። ድንግል ማርያምን የተካት ግን የለም። ሰው የወላችሁ በአንድ ኩላሊት መኖር ይችላል፣ ያለ ድንግል ማርያም መኖር ግን አይችልም። ከድንግል ማርያም ላይ ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ላይ ጽድቅ ማግኘት ይቀላል ይላል። ቲትና ጠረን፣ የድንግልና ጠረን፣ የመሰበር ጠረን፣ የዝምታ ጠረን የደግነት ጠረን የርራሄ ጠረ ይሄ ነው ጠረኑ። አይሱ ለዚህ እኮ ነው ሊቆመን አለ ቅዱስ ያ ድንግል ማርያም ማናት ካልከኝ ይላል ከድንግል ማርያም ኃጢአት ከመፈለግ ከሴጣን ጽድቅ መፈለግ ይሻላል። በጣም በጣም በጣም ደስ የሚያሰኝ መልእክት ነው። ድንግል ማርያምን የሚጠላ ሰው ነው ምን ፍቅናውን የሚጀምረው። የድንግል ማርያም ጸር የሆኑት አሁን አሁን በተለያየ መልክ በተለያየ መንገድ በተለያየ አውድ በተለያየ አገላለጽ በተለያየ አለባበስ በተለያየ ቆብ በተለያየ ቀሚስ በተለያየ መድረክ የመጡ ይገኛሉ። የቻሉት በስብከት ያልቻሉት በመጽሐፍ ያልቻሉት ደግሞ በተለያየ በሚችሏቸው በስራ መስካቸው በሉ በምንምን ድንግል ማርያምን ለመናገር ለማንቋሸሽ፣ ክብሯን ዝቅ ለማድረግ፣ ቤተ ክርስቲያንን ለማዋረድ የማይገቡ ነገሮችን የሚያደርጉ እየተበራከቱ ይገኛሉ። ክብሯ ክብራችን ነው። መምህራችን እንዲህ ይላሉ፣ መቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም። አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለ ሰጠችን አይወዳትም በፍጹም። የእርሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሎ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ ሦስት ቁጥር ስምንት የማንን ሥራ ላይፈርስ? በደንብ ብሎ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ከማ ተወልዶ? ተጠራጠራላችሁ? ከማ ተወልዶ? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሥራውን አፈረሰበት። የዲያብሎስ ሥራ ሀሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ ተገለጠ። ስለዚህ ሥራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች። ሌላ ምንም ምክንያት ነጥብ፣ እሱ ነው እዚህ። ሰይጣን ነው መቤታችንን የሚጠላው፣ መቤታችንን የማይወደው ሰይጣን ነው። መምህር ጳውሎስ፣ እኔ ለዓለም ሁሉ መድኃኒት ስሆን፣ አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር ሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ላይ አጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አትጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ ወዳጄ መድኃኒቴ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብአት ወለወልዳ አምልኮ ስግደት። ለእሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል የእመቤታችን ቤዛነት ከነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ሁሉ ዓለም ይባላል። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ድንግል ማርያም ነገር እጅግ የሚወደድ የሚጠገብም አይደለም። ኋላ ላይ የርዕሰ ሊቃውንት አባታችን አባ ገብረ ኪዳንን አመጣለሁ። ፍኖተ ጥርቅን ላንሳ እስቲ ወደ ኋሊት መለስ ብዬ ፍኖተ ጥርቅኛን አይወክልም ከማለቴ በፊት በአንድ ወቅት የትልቅነት ማሳያ ነው ተብሎ የተወደደለት በይቅርታ ወይም ይቅርታ ለማለት የመጣበት መንገድ ብዙኑን እንድንቀበሉ ያደረገን የፍኑ ጽርቅ ጉዳይ። ከዛ በኋላ ለቅዱስ ፓትርያርክ የሰጡትም ሽልማቶች አሉ። ይቅርታ፣ ይቅር በሉኝ አጥፍቻለሁ። ንዋየ ቅዱሳት አግባብነት የሌላቸውን አጥፍቻ አውጥቻለሁ። የቤተ ክርስቲያናትን ክብር ጠብቃለሁ። በዝማሪዎቹ ከዚህ በኋላ ላስከፋችሁም በስብከቶችም የተመረጡ ስብከት ነው አመጣው ምናምን ብሎ ገለመሌ ገለመሌ ብሎ መጋቤ አእላፍ ጸጋዬ ይቅርታ ጠይቀ እስቲ ወደ ኋላ መለስ ብዬ ላሳያቸው ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የእኔ እምነት ኦርቶዶክሳዊ እምነት፣ የእኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የእኔ ትውፊት ኦርቶዶክሳዊ ትውፊት፣ የእኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳያረጋግጥላችሁ በታላቅ አክብሮት ነው ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት አጀንዳ የለኝም። የአቅሚን አስተዋጽኦ ለማበርከት ደፋ ቀና ምል አንድ ኦርቶዶክሳዊ ምእመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተ ክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽርቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጭ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። ይሄ ነበረ ይቅርታው። እሱ ብቻ አይደለም፣ ለቅዱስ ፓትሪያርክ የሰጡትን ሽልማት ደሞ ላሳያችሁ። ያኔም የተናገሩትን ቅዱስነቶ ላደረጉልኝ ፍቅር ላሉት ወደር የሌለው ፍቅር መገለጫ ይሆናል ብዬ አይደለም፣ ስለ ከበደኝ ማድረግ የማደርገው ነገር ስለ ከበደኝ ነው። ብፁዓን አባቶችም ስለምትወዱኝ ብቻ ሳይሆን አክብራችሁ ስለምትጠብቁኝም በብዙ መንገድ ስለምትመሩኝም ወደር የሌለ ምስጋና አይን ለሳቅርብላችሁ እነ ተንበርክኬም ጭምር ነው። እግዚአብሔርን አመሰግናለሁ። ከፍ ያለ ምስጋና አለኝ። ከፍ ያለ ምስጋና አለኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ እግዚብሔር እግዚአብሔር አክብርልኝ። እንግዲህ እንደዚህ በቅዱስ ፓትሪያሪኩ በብፁዕ በቅዱስ አቡነ ማቲያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት በተገኙበት ይቅርታ ጠይቆ ተንበርክኮ ሰላም አውርጃ አለው ብሎ፣ ግን የኋላ የኋላ ሲበረበር ሲበረበር ሲበረበር ጥፋት የማይለየው ድርጅት ሆኖ ማህበር ሆኖ የኦርቶዶክስ ጸሩ ሆኑ። በውስጡ የሚያስተምራቸው የጥፋት የክፋት አስተምህርቶች ተበራክተው እባጭ እስኪል ዲያቆን ሄኖክ የደረሰበት ማህበሩ ነው። ስለዚህ ምንድን ነው፣ በአጠቃላይ እኛን ይህ ማህበር አይወክልም። ፍኖተ ስርቅ የተባለ የመናፈቃንና የታድሶ ሚዲያ እኛ ኦርቶዶክሳን እንቃወማለን። እኛ ኦርቶዶክሲያንን ፈጽሞ አይወክለንም። ስለዚህ ሁላችሁ ይህን ቪዲዮ በምችሉት መጠን ኮፒ ሊንክ በማድረግ ኦርቶዶክሳዊ ግዴታችሁን ተወጡ። ሚዲያውን ልክ እንደኔ ቪዲዮ በመስራት መቃወም አለባችሁ። በምችሉት መጠን ኮፒ ሊንክ አድርጉ። ይህ ፍኖተ ስርቅ የተባለ ሚዲያ የመናፍቃና የታድሱ ስብስብ ሲኖርበት ነገር ግን በኦርቶዶክስ ስር ነኝ እያለ ኦርቶዶክሳዊ የሆኑ ትምህርቶችን እያፋለሰ የሚገኝ የመናፈቃንና የታድሷን ስብስብ የሆነ ሚዲያ ነው። ስለዚህ ይህ ሚዲያ እኛ ኦርቶዶክሳውያንን እንደማይወክለን ሁላችንም በቪዲዮ በመስራት መናገር አለብን። ምክንያቱም ከዚህ በፊትም አሁንም እያየነው ባለነው ሁኔታ ላይ ኦርቶዶክሳዊ ያሉ ትምህርቶችን እርግጠኛ ሳይሆኑ በሚዲያ ላይ በማውጣት ኦርቶዶክሲያን እና መናፍቃንን አንድ ለማድረግ እየሰራ ያለ የመናፍቃን ሚዲያ ነው። ስለዚህ ይህ ሚዲያ የኦርቶዶክሲያን ሚዲያ ሳይሆን በውስጥ የገባ የበግ ለምድ የለበሰ ተኩላ የሆነ የመናፍቃንና የታድሷን ስብስብ የሆነ ሚዲያ ነው። ስለዚህ ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም አደርሱልኝ። ፍኖተ ሰርቅ የተባለ ሚዲያ ፈጽሞ አወክልም የኦርቶዶክሳውያንም ሚዲያ አይደለም። ስለዚህ እኛን የሚወክል አይደለም ነው። ለምንድን ነው እኛን የሚወክል አይደለም ያልነው? ኋላ አሳያቸዋለሁ። ጥቂት ግን አንድ ሁለት ሀሳብ ላስደምጣቸው። ብጹ አባታችን ሰሞኑን የራሳቸውን የሆነ በቅድስ ድንግል ማርያም ዙሪያ አስተምረው አምጥተው አዲስ አስተምረው አስተዋውቀውናል። እና ይህን ደግሞ ያደረጉትኝ በጸጋይ በባለሀብቱ ሀብቱ በአቶ ጸጋይ አዳራሽ ውስጥ በፍኖተ ጽርቅ አዳራሽ ውስጥ ነው መንፍቅና በሚነዛበት መታደስ የሚፈልጉ አካላት ባሉበት፣ ከቤተ ክርስቲያኗ አስተምሮ ጋር ማይስማማ የሚጣረስ ሰው በተደጋጋሚ ማስጠንቀቂያ ተሰጥቶት ይቅርታ የጠይቀ የተመለሰ ሰው ነው ጸጋይ ማለት። እና አንድ ባለሀብት የራሱን ቤተክርስቲያኑ አቋቁሞ ይህን ያክል ቤተክርስቲያን ለማመስ ሲሰራ ቤተ ክህነቱ ለምደው ዝም የሚለው ወደሚፈልገው ቦታ ሸኝቶኝ ወደ መንፈቅናው የሚሄድ ወደ ተሀድሶ አዳራሽነቱ የሚቀየር ወደሚፈልገው ቦታ ሸኝቶ መሰናበት ነው እንጂ በተደጋጋሚ ይሄ ሰው ቤተክርስቲያኗን ከኋላ እየወጋት ነው። እሱ ወቅቷት የምትደማ ቤተክርስቲያን አይደለችም። በክርስቶስ ደም የጸናሽ ናት ግን እንደዚህ የፈለገውን ሰው እያመጣ አስተምሮችን ለመበረዝ መላቸው ውጭ ችግር አለ። ሁሉም የማያምንበት ነገር አለ። በጳጳስ ደረጃ ነው ችግሩ ተብሎ ያው ለአንድ ሰሞን ወሬ ነው እንጂ በሰዎች ወሬ የሚንቀሳቀስ ቤተክርስቲያን አይደለም ያለው። ግን አዳራሽ ውስጥ ብዙ ነገር የተሰራ ስለሆነ የአስተምሮ የቤተ እምነት ችግሮችም ስለሌሉብን ብዙ ቤተክርስቲያናት አሉ። መርዳት ከፈለገም እነዛን የማስፋፋት ስራ ላይ ይርዳ አስራቱንም ያውጣ፣ የበረከት ስራዎችም ካሉ መሳተፍ የሚፈልጋቸው የልማት ስራዎች ላይ ይሳተፍ። ኦርቶዶክስነቱን ከወደደው ከተመቸው አስተምረው ማለ የእምነቱ ከተስማማበት ከዛው በተረፈ ግን ወደሚፈልግበት መንገድ ብትሸኙት ነው የሚሻለው። ብፁዕ አባታችን ያው ከሲኖዶሱ ጋር ስብሰባ ተቀጥሮላቸዋል። እነሱ በእውቀት በደንብ እየተነጋገሩ ስለሚግባቡ ለእነሱ እንታውላቸዋለን። የዚህን ሰውዬ ነገር ግን አንድ ልትሉት ይገባል። ቤተክርስቲያን ማላገጫ አይደለችም። የአንድ ባለሀብት ብር ስላለው ብቻ በኢትዮጵያ ኦርቶዶክስ ተዋህዶ አዳራሽ ገንብቶ ቤተክርስቲያን እንኳን ያልሆነ እንድሚበጠብጠው ማለት ነው። እና አስታግሱልን። እዚህ የቤዛነትን ጉዳይ ኋላ እናነሳለን። ዲያቆን ሄኖክ ኃይሌ እባጭ ብሎ የጠራበት ማህበር ደግሞ በድንግል ማርያም የሚቀልድ ጳጳስ የምንታገስ አይደለም። ሙሴን ቤዛ ያለ መጽሐፍ ቅዱስ ማርያም ቤዛ አይደለችም ለሚል ጳጳስ ሲኖዶሱ ቤዛ ሊሆን እንዲሆን አንፈልግም። ጥብቅ የሆነ ውሳኔ ቀሎ ላይ የሆነ ውሳኔ እንፈልጋለን ብሎ ዲያቆን ሄኖክ ኃይሌ የተናገረውን እንካተል። ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሁፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሁፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብያሳደርኩት በቆይታ ሐሳቤ ሊቀየር ስላልቻለ እንደ ወረደ ለጥፌዋለሁ የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበት በት ብሎ ነበር። ጌታ በወንጌሉ ኀበ ሀሎ ገደላ ህየ ይትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍቱ ካልወደደችው ብለው ሲሟገቱ ከርመዋል። በመሠረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሷዊ ጥያቄ ለመጠየቅ ጊዜ አሁን ነው። ዲያቆን ሄኖክ ኃይል ይቀጥላል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመረን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁን ባለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ኑፋቄ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን ወይም እምነት ብቻ የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋህዶ ቤተ ክርስቲያን ተሹሞ ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። ጳውሎስ ሳምሰጢ ወይም ፖሎፍ ሳሞሳታ በአንጾኪያ ሲኖዶስ የተወገዘው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 በማለት ዲያቆን ሔኖክ ኃይሌ መረር ያለ ጠንከር ያለ መልእክቱን በማህበራዊ ትስስር ገጽ አጋርተዋል። የብፁ በዚህ እንግዲህ የዲያቆን ሔኖክ ኃይሌ በደንብ በደንብ አድርጎ ሀሳባችንን የሚገልጽ ስለሆነ ምንም የምንናገረው ነገር የለም። የቤዛነትን ጉዳይ ነው ያነሳው። ሙሴን ቤዛ ያለ መጽሐፍ ቅዱስ ድንግል ማርያም ቤዛ አትባልም ለሚል ጳጳስ ሲኖዶሱ ቤዛ እንዲሆን አንፈልግም ብሏል። ርዕሰ ሊቃውንት አባ ገበረ ኪዳን ከቤዛነት ጋር ያስተላለፉትን መልእክት እስኪ ላስደምጣቸው ቤዛዊት አለ መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ በላ ብላለች። በዓይኗ እንዳይመካ ጎንጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽሕናዋ እንዳይመካ ጎስቁሏል። ንዴተ እላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹሕ እንግዳ ሲመጣ ንጹሕ ቤት ያስፈልጋል። ስለዚህ የሔዋን አይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማይፀን ለአዳም ተስፋ የሆነው የሔዋን እግር ለአዳም ተስፋ የሆነው በለስን ለመብላት ተመላልሳበታለችና፣ እጇን ተስፋ አድርገው በለስን ቆርጣ በልታበታለችና፣ አፏን ተስፋ አያደርገው በለስን በልታበታለችና፣ ህሊናዋን ተስፋ አድርገው ጎስቁሏልና፣ ማንን ተስፋ አድርግ ሲባል ቅድስ ድንግል ማርያም እግሯ የተቀደሰ ዓይኗ የተቀደሰ ጽሪት ኩለንታኪ ሰናይ ይላታል ሰሎሞን። ሁለንተና ሻማረ ይለታል። ሰው በቃ ኃጢአት እንኳን ባይሰራ ቢያንስ በተግባር ቢያንስ በመናገር በህሊናው የማይሰራ ግን የለም። የኃጢአት ደረጃ እንኳን እንደው ሶስት ደረጃ አለው ነው የሚሉት አባቶቻችን። ነቃሊዮ አለ፣ ቁርጣሊዮ አለ፣ ትንታ አለ። ትንታ የሚባለው ለምሳሌ እገሌ ልግደለው ይላል አንድ ሰው። በስመ አብ ወዶ መንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል። ወዲያው ሲያስወጣው ማለት ነው ባደርገው ይሄ መከራ ይደርስብኛል ብትወው ችግር አለብ ብሎ ኃጢአቱን ሲተነትነው ነው ኃጢአቱ እድሜ ያገኛልና፣ ነቃ ሐሌዎ ይባላል። ቁርጥ ሐሌዎ የሚባለው ደግሞ ኃጢአቱን ለመስራት ወስኖ ጨርሶ ኃጢአቱን ሲሰራው ነው። ድንግል ማርያም ግን ትንታው እንኳን የሌለባትን የሌለባት ንጽሕት አዳራሽ ላት። ስለዚህ እግዚአብሔር ተወልዶ ሊያድነን ሲመጣ ለክቡር እንግዳ ክቡር ቤት ያስፈልጋልና፣ እግዚአብሔርን የምናስተናግድበት ቤት አልነበረንም ታዲያ ከሔዋን ቤት እንዳናስተናግደው ጉስቁልና ነበርና፣ በእናቴ በልጄ በልጅልጄ በእሷ ንጽሕት አዳራሽ በሆነች በቅድስት ድንግል ማርያም በእሷ አስተናግደዋለውና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽህና እያየ ተስፋ ያደርግ ነበር አዳም ማለት ነው። ለዚህ ነው ተመልከቱ፣ ሰማይ መንበሬ ወምድርኒ መኬደ እገሬ አይኑ ቤተ ታንጹ ለማይደሬ ቤት ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰሩልኝ አላችሁ አለ። ከሔዋን ቤት አናሳድረው፣ ከአዳም ቤት አናሳድረው፣ ከማን ቤት አሳድሬ እግዚአብሔር ያድነኛል ይበል? ከድንግል ማርያም። ስለዚህ አባ ጊዮርጊስ ወሰደና ምን አለ? እግዚአብሔር ሰማይ መንበሬ ነው፣ ምድር መረገጫ ይናት ብሏል። ታዲያ እግዚአብሔርን ከማን ቤት እናሳድረዋለን አለና፣ ወማይደሩ ሰለ እግዚአብሔር አንቲ የእግዚአብሔር ማደሪያው አንቺ ነሽ። ንውን አስተብጽኦ ሙልሃና ወለያቄም ሀናና እያቄምን ኑ እናድንቃቸው። ድንግል ማርያም ስትወለድ የንጹሕ የክርስቶስ አዳራሽ መሰረቷ ተጥሏልና ሀናና እያቄምን እናድንቅ። ሃና እያቄም በማይፀን በመኝታ አንድ ሲሆኑ የመለኮት አዳራሽ መሰረቷ የተጣለው የዚያን ጊዜ ነው ይላል። ይችን አዳራሽ ከእግዚአብሔርን በእሱ አስተናግጄ ድናለው ብሎ ተስፋ አደርጋት ነበርና ተስፋው መባሏ ለዚህ ነው። ስለዚህ ምን አለ ተመልከቱ በፈቃዳቡ ወረደ ሀበ ማርያም ታንገደ፣ በድንግልናህ ንጹሕ እግዚአብሔር ተወልደ፣ ይላል ቅዱስ ዲዮስቆሮስ። ይህ ማለት ምን ማለት ነው? ሀበ ማርያም ታንገደ። ከሳራ ቤት አልተስተናገደም። ለምን? ለዚህ የሚበቃ ቤት ስለሌለ፣ እግዚአብሔርን አስተናግዳ፣ ተመልከቱ። የመጨረሻም ነግራችሁ፣ እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ሰው እንዲሆን ሰው ያስፈልጋል አያስፈልግም? እስኪ ንገሩኝ። እግዚአብሔር ሰው የሚሆነው ከጅብ ነው? ከአውሬ ነው? ከበግ ነው ከርግብ ነው ከምንድን ነው? ከሰው ነው። ሰው ማለት ደግሞ ሰባቱ ባህሪያት የተስማሙለት ነው። ኃጢአት ከሰራ ከነፈገ ነምር ይባላል። ክፋት ካለው እባብ ይባላል። ቂም የሚይዝ ከሆነ ቀበሮ ይባላል። ብዙ ነገር ሊባል ይችላል። ሰው ማለት ሰባቱ የተስማሙለት ነው። ሰባቱን አስማምታ የተገኘች ድንግል ማርያም ብቻ ናት። የአዳም ጉስቁልና ነበርበት። ሰው እግዚአብሔር ለማስተናገድ ሲያቅተው ሰው ይኸው ብላ ሰው ሁና በእግዚአብሔር ፊት የታየችልን እርሷ ስለሆነች ተስፋው እርሷ ናት። እኔማ ጎስቁያለሁ፣ ንጽሕት ልጅ አለችኝና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽሕና ያይ ነበርና ተስፋ ነች መባሏ ለዚህ ነው። ስለዚህ ምን እንላታለን? ትምክህተ ዘመድነ፣ የባሕርያችን መመኪያ ሆይ ደስ ይበልሽ እንላታለን። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማል። በመጨረሻ የቤዛነትን አስተምሮ አባታችን እንዲህ ይላሉ ሊካተል ልብ በላቸው ተከታተሉ። ክርስቲያኖች ድንግል ማርያምን ቤዛ የምንላት አንደኛ የአዳማጣስ ስለሌለባት፣ ሁለተኛ ድንግል ማርያምን ቤዛ የምንላት የቤዛ እናት ስለሆነች የመድኃኒት መገኛ ስለሆነች፣ ሶስተኛ ድንግል ማርያምን ቤዛ የምንላት የሕያዋን ካሳ የተፈጸመው በእርሷ በኩል ስለሆነ፣ አራተኛ ድንግል ማርያምን ቤዛ ናት ወይም መድኃኒት ናት የምንለው ዋጋ ስለከፈለች ነው። ቤዛ ማለት ዋጋ መክፈል አይደለም? የለኛው ትርጉም አያችው። አሁን ቤዛ ከድንግል ማርያም አንፃር እንዴት ይተረጎማል ነው ነጥቤ። ድንግል ማርያም እኮ በነገረ ድነት ዋጋ ከፍላለች። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት ድንግል ማርያም ናት እኮ እናንተ። ከዚህ በላይ ቤዛነት አለ? ከዚህ በላይ ዋጋ መክፈል አለ? ክርስቲያኖች። ቅዱስ ገብርኤል እመቤታችን ለሰው ልጆች የዋለችው ትልቁ ውለታ ምን እንደሆነ አውቃላችሁ? ቅዱስ ገብርኤል በነገራት ቃል መስማማቷ ነው። ይሁንልኝ ባቱን ኑሮ ድንግል ማርያም የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። እንዲያው በግድ ከእሷ ይጸነሳል እንዳንል፣ በእውነት ጌታ ከማን ይጸነስ ነበረ? እሷ ይሁንልኝ ባቱን ኑሮ በግድ ከእሷ ይጸነሳል እንዳንል፣ እሱ በግድ የሚጸነስ አምላክ አይደለም። ለሰው ልጆች ነፃ ፈቃድ ሰጥጧል ሊያድን እንኳን ሲፈልግ ልድን ትወዳለህ ልድኝ ትወጃለሽ ነው የሚለው። አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለም። ሌላ ሴት ጋር ይጸነሳል እንዳንል በዚያም ዘመን እሷን የምትመስል በንጽህና በቅድስና የተዘጋጀች አምላክን ለመውለድ የምትበቃ ሴት አልነበረችም። እና መቤታችን ምን ልይ ኑሮ የሰው ልጆች መዳን ጥያቄ ውስጥ ይገባ ነበረ የምንለው ለዚህ ነው። ዋጋ ከፍላለችና ቤዛ ናት። ዓለምን ወክላ ስምምነቱን የተቀበለች ዋጋ የከፈለች ከቅዱስ ገብርኤል ጋር የቃል ኪዳን ሰነድ የተፈራረመች ድንግል ማርያም ናት። ቤዛ መባል ይገባታል። ድንግል ማርያምን ቤዛ የምንላት ስለዚህ ዋጋ ስለከፈለች ነው። አያችሁ፣ አንደኛው ንጽሔት ስለሆነች ያዳማቅያ ስለለነባት፣ ሁለተኛ የመድኃኒት እናት ስለሆነች ቤዛ እንላታለን። ሶስተኛው ቤዛ የምንላት የሕያዋን ካሳ በሷት ስለተፈጸመ። አራተኛ ቤዛ የምንላት ትርጉሙ ዋጋ መክፈል ስለሆነ እሷ ደግሞ በነገድ ድነት ዋጋ ስለከፈለች ነው። አምስተኛ ድንግል ማርያምን ቤዛ የምንላት ለውጥ ስለሆነች ነው። ቤዛ ማለት ለውጥ አይደለ? ምትክ ማለት አይደለ? ድንግል ማርያም እኮ ለውጥ ነች። እንኳን ድንግል ማርያም የኔ እናት ለኔ ቤዛ ነች ወፍራምራ ቋን እያራሰች በረግቱ ቋን እያጠባች ያሳደገች እናቴ ለእኔ ቤዛናት አምጣ ተበርክካ የወለደችን እናታችን ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ተርባ ያጠገበች በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰችን እናታችን ለእያንዳንዳችን ቤዛናት እንዴ ሳይኖሩ ልጆቻቸውን የሚያኖሩ ወላጆች እኮ አሉ ለውጥ ማለት ይሄ አይደለ እንዴ ተጎሳቁሎ ልጆቻቸውን የሚያስጌጡ ተርበው ልጆቻቸውን የሚያጠጉ እየሞቱ ልጆቻቸውን የሚያኖሩ ተሰድበው ልጆቻቸውን የሚያስከብሩ ወላጆች አሉ። ይሄ ነው ለውጥነት፣ ይሄነው ምትክነት። እመቤታችን እሷ ተርባ ለእኛ የህይወት እንጀራ ሰጣናለች። ለዚህ ነው ቤዛ የምንላት። እሷ ተጠምታ የህይወትን ውሃ አጠጥታናለች። በግብፅ በረሃ ተንከራታለች፣ ተርባለች፣ ተጠምታለች። ማረፊያ እንደሌላት ወፍ ዛፍ ስር ተጠግታ አድራለች። በዘመድ የከበረች ሐናና የኢያቄም ልጅ ስትሆን ለልጇ እፍኟ መስጠት ተስኗታል። ውቅያኖስን በእፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጽኗታል። የበረሃው ሙቀት እንደ እሳት ነበልባል ገርፏታል። አሸዋው እንደ እሳት ለምጥ ፈሽቷታል። አሸዋው ዓይኗ ውስጥ እየገባ እየቆረቆራ ስለቅሷታል። የበረሃው ነፋስ በጥፊ መጥቷታል። ቤዛነት ይለዋል። ይሄ ነው አለሜዳነው። በክርስቶስ ሞት አይደለም የድንግል ማርያምም። አዎ የሷ መራብ፣ የእሷ መጠማት፣ የሷ መከራ መቀበል፣ የሷ ማዘን ለመዳናችን አንዱ መንገድና ድርሻ ነው። ስለዚህ ቤዛ እንላታለን። የተወዳችሁ ቤተሰቦቻችን እባካችሁ ጉልበት እንዲኖረው ላይካችሁ ከአንድ ሁለት ሺህ አሳልፎልኝ። በሌሎች የቪዲዮ መረጃ ማስረጃዎች መጣለው የቅዱስ ሲኖዶስ ውሳኔስ ምንድን ነው የሚለውንም አስደምጣቸዋል በሰበር መረጃ ማለት ነው። ላይክ አድርጎ ሼር አድርጎ ተሰነባበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።